ማረጋገጫ የህዝብ ምሬትና ቅሬታ ያለባቸውን ዘርፎች እስከ መጨረሻው በሚፈታ መንገድ ሪፎርም በማድረግ የህዝብን እርካታ ማረጋገጥ መሆኑን የኢፍድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የዚህ ማሳያ የሆነው አንድ ሰው በርካታ ቦታዎች መጓዝ ሳይጠበቅበት በ12 ተቋማት ከ40 በላይ አገልግሎቶች በአንድ ተቋም ማግኘት የሚችልበት መሶብ የአንድ ማዕከል አገልግሎት በጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ ተደርጓል። በዚህ ጉዳይ ላይ የፍድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፉትን መልእክት ተከታትለን እንመለስ። ኢትዮጵያ የማንሰራራት ዓመቷ ጅማሮ ነው ስንል፣ አንዱ የሕዝብ ምሬት ቅሬታ ያሉባቸውን ዘርፎች እስከ ወዲያኛው በሚፈታ መንገድ ሪፎርም አካሄድ ነው። የኢትዮጵያ ሕዝብ የተሰሩ ስራዎች ያደንቃል፣ ለተሰሩ ስራዎች ድጋፍ ይሰጣል። ግን በእኛ ሰርቪስ ምክንያት ምሬት ያሰማል። ፒቲ ኮራፕሽኖች እንዲጠፉ ይፈልጋል። ሰርቪስ እንዲቀላጠፍ ይፈልጋል። ይህን ለመፍታት ባለፉት ስድስት ሰባት ወራት ሰፋፊ የስትራቴጂ የጥናት ስራዎች ሲሰሩ ቆይተው ዛሬ መሶብ ተወልዷል። መሶብ የአንድ ማዕከል አገልግሎት መስጫ ቦታ ነው። እዚህ ቦታ ላይ ሁለት ሶስት አስደናቂ ጉዳዮች አሉ። አንደኛው ይህ ህንፃ ከዚህ ቀደም የመንግስት መገልገያ የነበረ ህንፃ ነው። እኔ አውቀዋለሁ። ብዙ ሰዎች ያውቁታል። ይህን የመሰለ ውበት ይዞ አያውቅም የነበረን ህንፃ በዚህ መንገድ አስውበን አሳምረን ለህዝባችን አገልግሎት ማዘጋጀታችን በጣም ደስ የሚል ነገር ነው። ሁለተኛ፣ የተሰራው ሲስተም ሶፍትዌሩ ሙሉ በሙሉ በኢትዮጵያውያን የተሰራ ነው። ይህን ሲስተም እንድንገዛ ብዙ ሀገራት ጥያቄ ያቀረቡ ቢሆንም ከመረመርን በኋላ የእኛ ልጆች መስራት ይችላሉ፣ ሀገር በቀል አቅም አለ የሚል አቋም ነበረን። እንደተባለው እጅግ አስደማሚ በሆነ ፍጥነት ሀገር በቀል የሶፍትዌር ሲስተም ይህን ሰርቪስ መስጠት የሚያስችል ሰርተዋል። ሶስተኛ፣ እዚህ ቦታ ያሉ ወጣቶች ናቸው። እዚህ ቦታ ያሉ ወጣቶች ብዙ ቦታ መድረስ የሚችሉ እንደሚሆኑ ተስፋ አደርጋለሁ። ከወዲሁ ስራውን አውቀው ስራውን ወደው ስቀው ለማገልገል ያላቸው ዝግጁነት ተጨማሪ ከሂመን ካፒታል አንጻር እንደ ትርፍ የሚታይ ነው። አሁን ዛሬ ጀመር ነው የመሶብ አገልግሎት 12 ገደማ ተቋማት ከ40 በላይ ሰርቪስ አንድ ሰው እዚህ ያገኛል። ለምሳሌ ንግድ ፍቃድ ላውጣ ብፈልግ ንግድ ፍቃድም የፋይዳ ዲጂታል አይዲም እዚሁ መውሰድ እችላለሁ። ፓስፖርት እዚህ አለ። ገቢ መክፈል እችላለሁ። የባንክ አገልግሎት አለ፣ ቴሌኮም አለ እና አንድ ሰው ለአንድ ሰርቪስ በርካታ ቦታ መጓዝ ሳይጠበቅበት እዚሁ መጥቶ እነዚያን ሰርቪሶች አንድ ቦታ ማግኘት ጥቂት የተሳካላቸው ሀገራት በከፍተኛ ኩራት ከሚናገሩባቸው ሪፎርሞች መካከል እንዲህ ያለው ስራ ነው። ኢትዮጵያ ውስጥ ታች ስንወርድ መታወቂያውም ችግር ነው፣ ኢንቨስትመንቱም ችግር ነው። የስራ ማግኛ መንገዶች ነገሮችም ቀላል አይደሉም። ቢሮ ይዘጋል፣ ስብሰባ በዛ ይባላል። ሰዎች በቀላሉ ሰርቪስ አያገኙ። ይሄን ለመፍታት ሁለት መንገድ ነው መንግስት የተከተለው አንደኛው ቀበሌ ዋናው የመንግስት አካል ሆኖ መሰረት ሆኖ ቀበሌ ማዘመንና ሰርቪስ መስጠት የሚያስችል ተቋም ማድረግ ነው። ሁለተኛው መሶብን በእኛ ልጆች በእኛ ሲስተም እዚህ ቦታ መጀመር። ይሄ ለኢትዮጵያ ሕዝብ ትልቅ የምስራች ነው። በሌብነት ላይ ያለን ጥላቻ፣ በሌብነት ላይ ያለን ጥያቄ ፈር እየያዘ የሚሄደው ሲስተም ስንጠቀም። ሲስተም ካልተጠቀምን ሰውና ሰው የሚያደርጉትን የሁለት አካላት ድርድር እና ስምምነት በቀላሉ መንግስት ይደርስበት አይችልም። ሌብነት በውስጥ ያለ ክፉ ስፕሬት ስለሆነ በቀላሉ ማወቅ አይቻልም። በገቢዎች ምሬት አለ፣ በኦዲት ድርድር አለ፣ ገቢዎች ይደራደራሉ ይባላል። ወደ ሲስተም ሲመጣ ወደዚህ ሲመጣ ያ ነገር እየቀነሰ ይሄዳል። ፓስፖርት ላይ የወረፋ ጥያቄዎች አሉ፣ እዚህ ሲመጣ ይቀንሳል። ይሄ ቦታ ብቻውን በቂ አይደለም። በየከተማው አዳማ ያስፈልገዋል፣ ባህር ዳር ያስፈልገዋል፣ ጅጅጋ ያስፈልገዋል፣ ሀዋሳ ያስፈልገዋል፣ አርባ ምንጭ ያስፈልገዋል። ሁሉም የክልል ዋና ዋና ከተሞች እና በርከት ያለ ሰው የሚኖርባቸው ከተሞች እንደዚህ ያለውን ቦታ እና አገልግሎት መስጠት መጀመር አለባቸው። ያ ሲሆን ህዝባችን የሚረካበት፣ ሌብነት የሚጠፋበት፣ ስራ የሚቀላጠፍበት፣ ኢንቨስትመንት በፍጥነት የሚያድግበትን አውድ በኢትዮጵያ ውስጥ መፍጠር ይቻላል ማለት ነው። ባለፉት ጥቂት ዓመታት ከሲስተም ጋር የሚያያዙ ዛሬውን ውጤታቸው የማይታይ በዘላቂነት ግን የኢትዮጵያን ኢኮኖሚ ለመሸከም የሚያስችላቸው ስራዎች ሰርተናል። ለምሳሌ የኳልቲ ኢንፍራስትራክቸር ኤኒኮ የሚባለው ተቋም በጣም ትልቅ አቅም ነው ለኢትዮጵያ። ከጥቂት ወራት በፊት ተመርቋል። እዚሁ አካባቢ ነው ያሉ። ልክ እንደዚሁ ዛሬ ደግሞ መሶብ ተመርቋል። ይህ ትልቅ አቅም ነው። እያንዳንዱ ዜጋ ዛሬ የመሶብን ፋይዳ መገንዘብ ይቸገር ይሆናል። ነገር ግን መታወቂያ የቸገረው ቀን፣ ንግድ ፍቃድ የፈለገ ቀን፣ ፓስፖርት የፈለገ ቀን ሁሉንም ሰርቪስ በአንድ ታክሲ ሁሉንም ጉዳይ በአንድ መንገድ በአንድ ቀን ቀጠሮ፣ ሰብሰብ ባለ ቦታ ደስ እያላቸው በሚያገለግሉ ዜጎች መሰጠት ሲጀምርና ሲደርሰው ያኔ እርካታ ይፈጠራል። እዚህ ቦታ አብዛኛው ነገር ሲስተሚክ ነው። ሰውየው ገብቶ የመጀመሪያዋን ካርኒ ከቆረጠበት ጊዜ ጀምሮ ስንት ደቂቃ እንደቆየ ምን ሰርቪስ እንዳገኘ ከማንጋ ምን ተነጋገረ ራሱ ሲስተሙ ሪፖርት ጄኔሬት ያደርጋል። እና ማናጀሮች ከማንም ጋር ሳይነካኩ በቀን ያለውን ስራ፣ የሰውን እርካታ፣ የፈጀበትን ጊዜ፣ ሊስተካከሉ የሚገባቸውን ጉዳዮችም ጭምር በሲስተሙ አማካኝነት ሪፖርት ያገኛሉ። እና ኤአይ በተጨባጭ የኢትዮጵያን ሰርቪስ መለወጥ የሚያስችል አቅም እንዲሆን ተደርጎ የተፈጠረው ተቋም አሁን ከኢንሳ ጋር በመተባበር ከሌሎች ጋር በመተባበር ይሄንን የመስወብ ቴክኖሎጂ እውን አድርጎልናል። ይሄ በእጅጉ የሚጠቅም ነገር ነው ለመላ የኢትዮጵያ ሕዝብ የምስራች ነው። ይሄን እናስፋፋለን። የቀሩ ሰርቪሶች እንጨምራለን። ከጥቂት ዓመታት በኋላ ደምረን እንለካዋለን። በዚህ ሲስተም ምን አገኘንበት? በጊዜ ምን አገኘን? ምን ያክል ኤፊሸንሲ ጨመረ? ምን ያክል ሌብነት ቀነሰ? ምን ያክል እርካታ ጨመረ? ኢትዮጵያ ውስጥ የቢዝነስ ክላይሜቱ የኢንቨስትመንት ክላይሜቱ ምን ያክል የተመቻቸው ሆነ? የውጭ ዜጎች መጥተው ፈቃድ አግኝተው ለመስራት እንዴት ቀለላቸው? በዚያስ ምን ያክል ሰው ቀጠሩ ምን ያክል አተረፉ የሚለውን ደግሞ በብዙ ኢንዲኬተርስ እንለካና ለህዝባችን መሶብ ያስገኘልንን ፋይዳ የምንገልጽበት ጊዜ ይኖራል። አሁን ግን ጥቂቶች የሰመረላቸው፣ ጥቂቶች የተሳካላቸው በዚያም ስኬት ተኩራርተው ከሚናገሩባቸው ተቋማትና አሰራር ዘዴዎች አንዱ ልክ እንደ መሶብ ያለ ከአንድ ስፍራ የሚሰጥ ሰርቪስ ነው። ይህን ኢትዮጵያ ዛሬ ጀምራለች፣ ታሰፋለች፣ የጎደለ ካለ ትሞላለች። በልጆቿ ስለሰራች እያደገ ይሄዳል። የኢትዮጵያ ህዝብ እርካታና የሌብነት ልምምድ እየቀነሰ እንዲሄድ ይህ ሲስተም በእጅጉ የሚያግዝ ስለሆነ ዜጎች መጥተው እንዲጠቀሙ በጎድለው ፊድባክ እንዲሰጡ፣ ሙያ ያላቸው ሰዎች ተጨማሪ ሀሳብ እያመነጩ ሰርቪሱ እየሰፋ እያደገ የኢትዮጵያን ጥቅም በሚያረጋግጥ መንገድ እንዲፈጸም እንዲያግዙ አደራ ማለት ይፈልጋለሁ በቅርቡ የካሳንቺስ ኮይደር አስመርቀናል። መሶብ ከዚያ በብዙ እጥፍ የሚታይ ፋይዳ ያለው ስራ ነው። ይህን እያንዳንዱ ዜጋ ሲገለገልበት እየተገነዘበው የሚሄድ ይሆናል። እኛ በጣም በጣም ደስ ብሎናል። ለህዝባችን በዚህ ዓመት ሰርቪስ ማዘመን ማሻሻል አንዱ ቃል የገባነው ነገር ነው። ቃል የከበደ ነገር ነው። ይህን የከበደ ነገር አክብረን መፈጸም ቃላችንን መጠበቅ በመቻላችን ፈጣሪያችን እጅግ አድርገን እናመሰግናለን። በብዙ ደስታ በብዙ ሀሴት መሶብ መጀመሩን ለመላው ኢትዮጵያ ህዝብ ስገልጥ በታላቅ ደስታና ኩራት ነው። እጅግ አድርጌ አመሰግናለሁ። የዳግመ ትንሣኤ ሃይማኖታዊ አስተምህሮ ባህላዊ ትውፊቱ ምንድን ነው? የዳግማዊ ትንሣኤ ባህል ሲታሰብ የእምነቱ ተከታዮች በአብሮነት እሳቤ የሚጠያየቁበት ማህበራዊ ሕይወታቸውንም የሚያጠናክሩበት እየሆነ ከመጣ በርካታ ዓመታትም ተቆጥረዋል። ይህ ሳቤ ሃይማኖታዊ መሰረት ይኖረው ይሆን በማለትም ባልደረባችን ፋሲል ጌታቸው ከቀሲስ መዝገቡ ካሳ ጋር ቆይታ አድርጓል። በጋራ ተከታትለን እንመለስ። አመሰግናለሁ። እንግዲህ የዛሬው ዋና ጉዳያችን በተለይም ደግሞ የዳግም ትንሣኤን በማስመልከት ነው። የዳግም ትንሣኤ እንግዲህ ሃይማኖታ ያስተምረው ምን ይመስላል? ምን ማለት ነው ዳግም ትንሣኤ? ዳግም ትንሣኤ ማለት ያው እንደ ስሙ ክርስቶስ ዳግመኛ ሙቶ ዳግመኛ ተነሳ ማለት አይደለም። እንደ ቤተ ክርስቲያን ስርዓት ያው ከትንሣኤ ማግስት ሰኞ ከማዕዶት ጀምሮ እያንዳንዱ ቀን የየራሱ የሆነ ስያሜ ያለው እና ክርስቶስ በተነሳ በሳምንቱ ያለው እሁድ ዳግም ትንሣኤ ተብሎ እንደ ቤተ ክርስቲያን ስርዓት ተሰይሞ ነው የሚጠራው። ይኸውም የሆነበት ዋና ምክንያት ጌታችን ከተሰቀለ በኋላ ደቀ መዛሙርቱ እርሱን እንደሰቀሉት እኛንም ደግሞ ያስሉናል፣ ይገሉናል ብለው ደቀ መዛሙርቱ ፈርተው በቤት ውስጥ ተሰብስበው ተቀምጠው ነበርና በዛ መካከል ሳሉ በመካከላቸው የተገለጠበት የትንሣኤ ዕለት ለመግደላ ቤት ማርያም ነው የተገለጠው። እሷ ደግሞ ለቅዱስ ጴጥሮስና ለቅዱስ ዮሐንስ ነው ጌታዬን አየሁት ብላ እንደተነሳ የነገረቻቸው። በኋላ ግን ሌሎቹ ደቀ መዛሙርት ሁሉ ባሉበት በዝግ ቤት ተሰብስበው ሳሉ የተገለጠበትን ያንን ሁኔታ ያንን ዕለትን ነው ዳግም ትንሳኤ ብላ ቤተ ክርስቲያን የምታስበው የምታስተምረው። ብዙ ጊዜ በእምነቱ ተከታዮች ዘንድ የዳግም ትንሳኤ በዓል ሲከበር አብረው መጠያየቅ፣ መተሳሰብ፣ መተሳሰር የሚሉ በርካታ ጉዳዮች ይመጣሉና እነዚህ ጉዳዮች ከሃይማኖታዊ አስተምህሮ አኳያ እንዴት ይታያሉ? ሃይማኖታዊ መሠረት አላቸው ወይ? ለ55 ቀናት በጾም በጸሎት ቆይተው የነበሩ ልጆች ወደ እናት ወደ አባቶቻቸው ሄደው እንኳን አደረሳችሁ የሚሉበት አክፋይ ይዘው ሄደው ደስታቸውን የምስራቹን አብረው የሚካፈሉበት ልጆቻቸው ደግሞ የሚመረቁበት እነሱም ልጆችም ደግሞ የአባት የእናቶችን ጉልበት የሚስሙበት፣ አባቶችም ደግሞ ልጆቻቸውን የሚመርቁበት እና ቤተሰባዊ ውህደት ፍጹም የሆነ መንፈሳዊ ስርዓትና መልክ ባለው መልኩ ባህላዊውን እሴት የሚጠብቁና የሚያጸኑበት ትልቅ በረከት የሚለዋወጡበት በዓል ነው። ከዛ በተጨማሪም ደግሞ እንግዲህ በጠብ ውስጥ እየኖሩ ክርስቶስ ማሰብ ማክበር አይቻልም። ኃጢአት ተወገደ ብለን በኃጢአት እየተመላለስን ወይንም ደግሞ ሞት ተሸነፈ እያልን የሞት ተግባር ውስጥ ተገኝተን በዓሉን ማክበር አይቻልም። እርስ በርሱ የሚቃረን ነው የሚሆነው። በዚሁ አጋጣሚ ለምዕመኑ እንኳን ለዳግም ትንሣኤ በዓል በሰላም አደረሰዎት እንዲሉ ድሎን ልስጦት በመላው ዓለም ለምትገኙ የክርስትና እምነት ተከታዮች እንኳን ለዳግም ትንሳኤ በሰላምና በጤና ደረሳችሁ። የትንሣኤው በዓል አሁንም ብርሃኑ እንደበራልን በረከቱ እንደበዛልን ለሁላችንም እንዲሆንልን በዓል አምሳውንም ደግሞ የፍቅርና የሰላም እንዲያደርግልን ቅዱስ ፈቃድ ይሆንልን። መልካም በዓል ለሁላችሁን። በድጋሚ የኢትዮጵያ ተምህርት የጎዳና ላይ ሩጫ ውድድር ዓላማም የኢትዮጵያ ምርት ለዓለም ማስተዋወቅ መሆኑን የኢንዱስትሪ ሚኒስትሩ መላኩ አለበል ገለጹም። የ2017 ዓ ም ኢትዮጵያ ታምርት ኤክስፖ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር በመስቀል አደባባይ ተካሂዷል። ውድድሩን የኢንዱስትሪ ሚኒስቴር ከኢትዮጵያ አትሌቲክስ ፌዴሬሽን ጋር በመተባበር ያዘጋጁት የታወቀ ሲሆን የኢትዮጵያ ታምርት ንቅናቄ አራተኛ ዓመትን አስመልክቶ የተዘጋጀ ነው ተብሏል። የኢንዱስትሪ ሚኒስትሩ መላኩ አለበል የጎዳና ላይ ውድድሩ ዓላማ የኢትዮጵያ ምርት ለዓለም ማስተዋወቅ ስለመሆኑም ገልጸዋል። አምራችና ጤናማ ትውልድ ለማፍራት ስፖርታዊ ውድድሩ ትልቅ ሚና እንዳለው የተናገሩት ሚኒስትሩ በውድድሩ የውጭ ሀገራት አምባሳደሮች፣ ክለቦችና የተለያዩ የማህበረሰብ ክፍሎች መሳተፋቸውንም አስታውቀዋል። መነሻና መድረሻውን መስቀል አደባባይ ባደረገው የ10 ኪሎ ሜትር የሩጫ ውድድር አስተዋጽኦ ላበረከቱ ድርጅቶች፣ ግለሰቦችና ተወዳዳሪዎችም ሚኒስትሩ ምስጋና አቅርቧል። የባልና ስፖርት ሚኒስትሯ ሸዊት ሻንካ ያለፉት የለውጥ አመታት የስፖርት የልማት ስራዎች ስፖርታዊ ህዝባዊ መሰረት እንዲኖረው እያስቻለ ነው ብሏል። ኢትዮጵያ ታምርት ንቅናቄ ከተጀመረ ወዲህ ከውጭ ገቡ የነበሩ የስፖርት ትጥቅ አልባሳትን በሀገር ውስጥ በጥራት በማምረት ጥቅም ላይ እንዲውሉ እየተደረገ መሆኑንም ገልጸዋል ሲል ሪፖርተራችን መሐመድ ኑር አሊ ዘግቦታል። ዜናው አበቃ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። በሰላም አሉ